ይዛችሁ ይብዛ እኔ ሀገራችን እንግዲህ፣ ሰላም ተሆነልኝ ኢትዮጵያ፣ ሀገራችን እንግዲህ። መልክ ስጠኝ እንጂ ሙያ ከጎረቤት የተባለው ነገር እውነት ነው ማለት ነው፣ ውሸት አይደለም። ና እዚህ ጋር የምታዩት የምን የምን መስላችኋል? አልጫ ወጥ ና ቀይ ወጥ ምስር ወጥ እየተሰራ ነው። ግን ቤቱን ጥንቅንቅንቅንቅ ነው የሚያደርገው፣ ሽታው ማለት ነው። ቤቱን በጣም ሽ ስለዚህ አሁን እነመዳም ቤት ሆነን አረቤክ ሆነንም ሆነ ራሳችንም ቤት ሆነ ወጥ ስንሰራ የሚሸት ነገር ስንሰራ ምን እናደርግ መሰላችሁ? እንደዚህ የብርቱካን ልጣጭ የመንደሪ ልጣጭ፣ ከዚያ ደግሞ ቀረፋ አድርገን እንደዚህ ማንተክተክ ማለት ነው። ስናፍለቀልቀው ሲንተከተክ ጎን ለጎን ሽታው እልም ነው የሚለው ሽታው። እልም ሙሉ ለሙሉ ባይጠፋም ይቀንሰዋል። በቃ ቅንስ ነው የሚያደርግልን። እንግዲህ ይህምነመዳን ቤትኛ እንደዚህ እየሰራ መብሊያ ነው ያጣ ነው ዳዳ ይመጡና ከፈታየት ውሻዳ በቃ እንደዛ ነው። ሽሮም ስሰራ የሆነ ነገርም ከሰራው እንጀራ ካመጣው ማለት ነው። በቃ መስሪያና መብለ የለንም ፍን የሚሉት አፍንጫቸውን ይዛሉ፣ ውሽናውን ዝግ ይላሉ። እንደዛ ነው በቃ አይወዱም። እነሱ ጥሩ ሽታ፣ የወጥ ሽታ፣ እንደዚህ የተጠባበሰ ነገር ብዙ አይደለም እና አንዳንዶቹ ደግሞ ጣጣ የላቸውም። ስለዚህ ምን ታደርጋላቸው መንደሪ ብርቱካን ቀረፋ መንደሪ ባታገኙም የብርቱካንና የቀረፋውን ብታንፈቀፍቁት ሽታውን ልክ ያጠፋዋል ማለት ነው። እና ይህን ይመስላል። መልክ ስጠኝ እንጂ ሙያ ተጎረ ቤቴ ነው። አንዳንድ ነገሮችን ያው በሚዲያ ላይ ስናይ ደስ ይላል። አንዳንድ እህቶች ጥሩ ጥሩ ነገሮችን ያቀርቡልናል። ሙያ አላቸው። አንዳንዶች እውቀት አላቸው። አንዱ ከአንዱ ነው። ማንም ከእናቱ ወደ የፈጠረው የለምና አንዱ ካንዱ እያየ ወደ ሚዲያ ሲያመጡልን ይሄ ሚዲያማ እንዴት እንደጠቀመን ማለት ነው። እኔ ሚዲያ ጠቅሞኛል ነው የምለው በብዙ ነገሮች፣ በቃ ማንኛውንም ነገር እንድንማርበት እያየን ለካ እንደዚህ ነው እያለን ራሳችን የምንጠይቅበት በማንኛውም ነገር። እኔ እንጃ እንደ ሚዲያን የሚጠላው በሌላ ነገሮች ይጠላል ግን ሙያ ነክ እውቀት ነክ በቃ ስናገኝ ግን በጣም ነው የጠቀመኝ ነው ምለው። ማንኛውም ዝም ብለን ቤት ውስጥ እኮ ታፍነን ከሆነ፣ ሚዲያ ካልተጠቀምን ልክ እንደ ድሮ ኑሮ ከሆነ መንደር ካልሄዳችሁ እዛ ጓደኛ ጋር ሄዳችሁ ያንን ስራ ያንን ሙያ ካላያችሁ በምንም አታዩትም። አሁን ግን እቤታችን ቁጭ ብለን በገዛ ስልካችን ቁጭ ብለን ማንንም ሳናማክር ሄደን ጉልበታችን ሳይባክን ቁጭ ብለን በስልካችን እያየን በኢንተርኔታችን እያየን ሙያ እንማራለን። ብዙ ብዙ ሙያዎችን እናያለን እንማራለን። ልብ ያለው ለመስራት ይነሳሳል። ልብ የሌለው ደግሞ ስክሮል እያረገ ያሳልፈዋል። ወደዛ እያለ ማለት ነው። አልፈልገውም ይሄን እያለ ያሳልፈዋል። ልብ ያለው ደግሞ ተኮር ብሎ ያየዋል ማለት ነው። የመስራት ፍላጎት ያለው ሰው ብዙ ነገሮችን ያለሁ ያለው በሚዲያ ላይ ብዙ ስራዎችን ብዙ ሰርተን የምንለወጥበትን በቤታችን ውስጥ እንዴት ልጆቻችን እንደምንንከባከብ፣ ባላችንን እንዴት እንደምንንከባከብ፣ ቤታችንን እንዴት እንደምንይዝ ስንት ባለሙያ ሴቶች አሉ። ስለ ምግብ አሰራርም እንደዚያው እንዴት እንደሚሰራ የተለያዩ ምግቦች እንዴት እንደሚበሰሉ፣ እንዴት እንደሚሰሩ፣ የንጽህና አያያዝ እንዴት እንደሆነ ብዙ ነገሮች፣ ስለ ዲናችን ምን እንደሆነ ስለ ሃይማኖታችን፣ ስለ ብዙ ነገሮች እንማራለን፣ ስለ ብዙ ነገሮች እናያለን። ያንን ግን በጭንቅላታችን ውስጥ አድርገን መተግበር አቅሙ ካለን ብንችል ወደ ተግባር መቀየር ደስ ይላል። እንደዛ ይመስለኛል። ገና ከእንቅልፌ እየተነሳሁ ስለሆነ ያው እንግዲህ ዩቲዩብ ነገር እንጀራ አይደለም። ከእንቅልፌ ስነሳ ቶሎ ስራ ከመግባቴ በፊት ቪዲዮ ሰርቼ ነው የምገባው፣ ማለትም ሮመዳን ስራ ስለሆነ ማለት ነው። እና ለዛ ነው ገና ከእንቅልፌ እየተነሳሁ ነው። እላችኋአለሁኝ፣ ሙያ ተማሩ ይጠቅመናል። ሚዲያን ተጠቀሙ ይጠቅመናል። ሚዲያ ረርሳ ቲክቶክ ረ ቲክቶክ አልጠቀምም። የምትጠቀመዋ ሁሉ ማለት ነው። ልክ ቲክቶክ የባለየ መንደር የሚያደርጉት ሰዎች አሉ። ዩቱብ እንደዚህ ሲሏቸው ባለየ ያረጉታል። ግን ይጠቅመናል። የሚጠቅመውን ማለፍ እንችላለን።